ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታዮች፣ እንደምናላችሁ ከአንድነት ሚዲያ ዜናዎችን ይዘን መተናል። እንደሚከተለው ይቀርባሉ። የቢቸና ከተማ አስተዳደር ዜሮ አምስት ቀበሌ ሚኒሻ ኮማንደር የነበረ ስርዓቱ ከፈረሰ በኋላ የአማራን ህዝብ በመክዳት በባንዳነት አገዛዙን ሲያግዝ ነበር። ባንዳው ማና የምን ያህል የቢቸናን ህዝብ እያሰረ እየዘረፈ ሲያሰቃይ ሲያማረር የነበረ ከግለሰቦች ለፋ ከግለሰቦች ለፋኖ ድጋፍ ተደርጋላችሁ እያለ እያንገራገረ ከ30 ሺህ እስከ 40 ሺህ ብር ከአንድ ግለሰብ እየተቀበለ በአጠቃላይ የቢቸና ከተማ ኗሪ ፋኖ ተደግፋላችሁ እያለ ሲየርፍ፣ ሲያንገላታ የነበረ ጀግናው ፋኖ ጠቅላላሀኝ በቢቸና ከተማ ሰባት ሚኒሺዎችን በቢቸና ከተማ አጋድሞ ሲሰዋ እኔ ነኝ ጠቅላላሀኝን የገደልኩት እያለ ከመንግስት ሽልማት የተበረከተለት ቀንደኛ የቢቸና ባንዳ ነው። ባንዳው ዋና ዬ በስመገናኛው አባ ኮስተር ብርጌድ ሚያዝያ 13-2017 ዓ.ም በቁጥጥር ስር ውሏል። በሌላ ዜና ከመርጦ ለማርያም መካነ ሰላም በሚወሽደው ወራት ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግናው ስርዓት ከ38 ቀናት በላይ መንገድ በመዝጋት በወሎ እና በጎጃም መካከል ያለውን የንግድ ማህበራዊ ግንኙነት በመቋረጡ ከፍተኛ የኢኮኖሚ ድርቀት ተፈጥሯል። አቅመ ደካሞች፣ ሕፃናት፣ እናቶች፣ ሽማግሌዎችና ወላጆች በትራንስፖርት መቋረጥ ምክንያት በሕክምና እጦት እየተሰቃዩ ነው። በረሃ በሚሸፍነው የእነብሴ ሳር ምድር ወረዳ ነዋሪዎች ሕሙማንን ወደ ሕክምና እና አገልግሎት ተቋም ለማድረስ ሰዓታትን አይደለም ቀናትን በቃሬዛ ተሸክመው እንዲጓዙ ሌላ የብልጽግና መቀረቀንበር መከራቀንበር ተጭኖባቸዋል። በመንገድ መዘጋቱ ምክንያት የተቋረጠው የጎጃም እና የወሎ የንግድ ትስስር በመካነ ሰላም፣ ወግዲ፣ ተንታ፣ መቅደላ፣ ቀስታ ባለፉት ሰላሳ ስምንት ቀናት ውስጥ በእህልና በጥራጥሬ ላይ ያሳየ ዋጋ ጭማሪ ከሸማቾች አቅም በላይ በመሆኑ እናቶች ለልጆቻቸው መመገብ እንዳልቻሉ ታውቋል። ጤፍ፣ በቆሎ፣ ስንዴ፣ አተር፣ በርበሬ ከፍተኛ ዋጋ ጭማሪ የተስተዋለባቸው ሲሆን ከ3 እስከ መቶ ድረስ የነበረው ገበያ በላይ የዋጋ ጭማሪ አስመዝግቧል። በጎጃም ምርጦ ለማርያም ግንድይን፣ ሞጣ፣ ወይንም ወጣ አዲስ ደብረ ወርቅ የቢቸና የአርሶ አደሩ ምርት ሲያሽቆለቁል። ኮለኩል አርሷ አደሩ ለማዳበሪያ ግብዓት መግዣ በተፈጠረበት ጭማሪ ጫና በርካሽ ምርቱን እየሸጠ ይገኛል። ከአዲስ አበባ እና ባህር ዳር ይጫን የነበረው ሸቀጣ ሸቀጥ በመቆሙ ምክንያት በተፈጠረ የምርት ማነስ ነጋዴዎች ወደ ድህነት ሲያሽቆለቁሉ ተጠቃሚዎች በማቋረጥ እንገት ውስጥ እንደሚገኙ ተረጋግጧል። ለብርሃኑ ዋለ ኮነኔል ኪሮሽ ያለቀ አሻግሪ የሽብር ቡድን ጉዳዩን አስመልክቶ ከሁሉም የማህበረሰብ ክፍል የተውጣጣሉ ከን መንገዱ ይከፈትለን የሚል ጥያቄ ቢያቀርቡላቸውም የሃይማኖት አባቶችን የአገር ሽማግሌዎችን ጠያፍ ስድ በመሳደብ እያንቋሸሹ መልሳቸዋል። መራጃው የደረሰው ከአማራፋ ኑሮ ጎጃም ሳሙኤል አወቀ ክፍለጦር ግን